የክርስትናን ሃይማኖት እንደፈለጉ እየጨፈላለቁ ጌታችን መድኃኒታችን ኢየሱስ ክርስቶስን እንደፈለጋቸው ያፋቸው ልጋግ መጥረጊያ እያደረገ የሙስሊም ኦስታዝ የተባለ ወይ ደግሞ የጠገበ ጎረምሳ ወጥቶ በአምላካችን ላይ እንደፈለገ ተናግሮ እማይሰማን ይመስላል። የማይሰማን ይመስልሃል? ለወንጌላውያን አማኞች ለኦርቶዶክሳውያኑ የማይሰማን ይመስልሃል? ለካቶሊካውያኑ የማይሰማን ይመስልሃል? ይመስላችኋል ወይ የአንተ እንዲከበርልህ ከፈለክ፣ መሐመድ እንዲከበርልህ ከፈለክ፣ ኢየሱስ ክርስቶስን አክብራ። ድንበር አትተላለፍ። ቀይ መስመር አትለፍ። ማርያም የተወለደውን ከሆነ በድርሳነ መድህን ያለ ሞገድ ለመባህ ሲሆን ላይ የግብረ ሰዶማውያንን አይነት ድርጊት ሲያደርግስ የተገኘው ኢየሱሳችሁ ይሄ ነው። እንግዲህ ማጠፊያ የሚቸግረው ነገር ይሄ ነው። የኦርቶዶክሱ ኢየሱስ ክርስቶስ የተባለው እኮ ገድለ መባሕ ጽዮን ድርሳነ መድኃኒዐለም ወገድለ መባሕ ጽዮን ላይ ከነ መባሕ ጽዮን ጋራ ከንፈር ሲሳሳም የተገኘ ከነ አቡነ ተክለ ሃይማኖት ጋር ከንፈር ሲሳሳም የተገኘ ልዩ ኢየሱስ ነው፣ የኦርቶዶክሱ ኢየሱስ። ይህንንም ታጸደዋላ እኔ ያማንሻሎም የሚለውን አልቀበልም ብዬ እንደተቃወምኩ እስኪ አንተ ውጣና ድርሳነ መድኃኒዐለም ወገድለ መባሕ ጽዮን ላይ ያለውን እስኪ ተቃወሙ፣ እስኪ ተቃወሙ። የወንዶቹን ሁሉ ከንፈር የሚመጠምጥ ከሰማይ ወረደ እያላችሁ፣ እግዚአብሔር ምሕረት ያርግላችሁ። ደግሞ አሁን በእኔ ፊት ለመናገር ምንም የሞራል ብቃት አላችሁ? ፔንቲዎች ፊት ለመናገር እሳት ውስጥ እንደገባ ላስቲክ ነው ኩምሽሽ የምትለው። ገር ለድርሳነ መድኃኒዓለም ወገር ለመባ ሲሆን ላይስ የወንዶቹን ከንፈር የሚስመው ኢየሱስ የእናንተ ኢየሱስ አይደል እንዴ? አይደለም ወይ? አይደለም እናትና ልጁ ማርያምና ኢየሱስ እየተቀባበሉ የመባቸውን ከንፈር ሳሙት የተባለው ኢየሱስ የእናንተ ኢየሱስ አይደለም ወይ? እንዲህ ነው። አየህ ዘንድሆን ጎትቻ አወጣልሃለሁ ማለት ነው። ካሜራ መግለጥና አዙሮ ማሳየት ብቻ ነው። አየ ካሜራውን ገልብጬ ማሳየት ብቻ ነው የሚጠበቅብኝ። ኤርሚያስ ጋር እኮ ነው የመጣው። እኔ አማንሻሎን በጌታ ወንድሜ ነው ብዬ እሱ ያመጣውን ትምህርት አልቀበልም ነው ያልኩት። ለዘላለም አልቀበልም። ለአንዳንድ ሰዎች መርጦ የሞተ ኢየሱስ አልቀበልም። መጽሐፍ ቅዱስ እንደዛ አይነግረኝም። ሐዋርያቱ አባቶች እንደዛ አልነገሩኝም። እኔ ፔንቴንኝ የወንጌላውያን አማኞች እንደዛ ብለው አልሰበኩኝም። ኦኬ አልሰበኩኝም ስለዚህ የአማን ሻሎም የሚሰብከውን ኢየሱስ አልቀበልም ብያለሁ።